ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችን ቆዩ ግብዣችን ነው። በቅድሚያም አርሲኖችን አስቀድማለሁ። በአገዛዙ ጦር የታፈኑት ሊቁ መምህርና የክብረ ደናግል ና ዳ ማርያም አበምኔት ቆሞ ሴሌታ ይባቤ በላይ ወደ ባህርዳር መኮድ ተወስደው መታሰራቸውን የኢትዮ ኒስ የመርጃ ምንጮች አረጋገጡ። ዛሬም አገዛዙ በአማራ ክልል መንግስት የሚደገፍ ጽንፈኛን የሚያወግዝ ያለውን ሰልፍ ማድረጉ ሲገልጽ፣ የፋኖ ኃይሎች በበኩላቸው የአገዛዙ አስገዳጅ ሰልፍ በትናላል ሲሉ አስታውቀዋል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ሹም አቶ አሸተ ደምለው ትግል ላይ ነን። ትግላችን ደግሞ ከማንነትና ከእርስት ከፍ ባለ የኢትዮጵያን ቀይ መስመር ማስከበር ነው ሲሉ ተናግረዋል። ዝርዝር አዘጋጅተናል። የተባበሩት መንግስታት ድርጅት በትግራይ ያለው የፖለቲካ ግለት እየጨመረ መሆኑን ይፋ አድርጓል። በሌላ በኩል የኢትዮጵያ የብልጽግና አገዛዝ የዘፈቀደ ስርና ጋዜጠኞችን ማሸማቀቅ እንዲያቆምን በመድረኩ ላይ ጥሪ ተደርጓል። በዚህም ላይ ዝርዝር ይዘናል። በአማራ ክልል ከሚገኙና እድሜያቸው ከአምስት ዓመት በታች ከሆኑ ህጻናት መካከል አርባ በመቶ ያሉ ለመቀንጨር ችግር ተጋልጠዋል ተብሏል። በአሁኑ ሰዓት ታዲያ ችግሩ እየሰፋ ነው የተባለ ሲሆን በክልሉ በተለይም ያለው ግጭትና የስርዓተ ምግብ መዛነፍ ዋነኛ ምክንያት ሆኗል ተብሏል። ዝርዝር አለን። የእስራኤል ጦር የአሜሪካ ጥቃት በኢራን የኒውክሌር ተቋም ላይ ያረሰውን ውድመት እየገመገመ መሆኑን ይፋ አድርጓል። መጪዎቹ ቀናት ፈታኝ ሊሆኑ ይችላሉ ያሉት ደግሞ የእስራኤል ፕሬዝዳንት ናቸው። በሌላ በኩል ከአሜሪካ ጥቃት በኋላ የድርድር ሀሳቦች አሁንም የተሸራሸሩ ቀጥለዋል። የዩኬ ጠቅላይ ሚኒስትር ኢራን ወደ ድርድር ጠረጴዛ መመለስ አለባት ሲሉ የኢራን የውጭ ጉዳይ ሚኒስትር በኩላቸው ደግሞ እንዴት ወደ ድርድር ጠረጴዛ እንመለሳለን ቀድሞውንስ መቼ ተውነው ማለት ጠይቀዋል። በዚህ ላይ ዝርዝር ይዘናል። ተመልካቾቻችን አብራችሁ ቆዩ፣ ወደ ዝርዝሩ አልፋለሁ። በአገዛዙ ጥሩ የታፈኑት ሊቁ መምርና የክብረ ደና ግላና አዳ ማርያም አበምኔት ቆሞስ የኔታ ኢባቢ በላይ ወደ ባህርዳር መኮድ ተወስደው መታሰራቸውን የኢትዮ ኒውስ የመረጃ ምንጮች አረጋገጡ። ዛሬ አገዛዙ በአማራ ክልል መንግስት የሚደገፍ ጽንፈኛን የሚያወግዝ ያለውን ሰልፍ ማድረጉን ሲያስታወቅ፣ የፋ ነው ያሎች ወኩላቸው የአገዛዙ አስገዳጅ ሰልፍን በትንናል ሲሉን ያስታወቁትም። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ሹም አቶ አሸተደምለውም ትግል ላይ ነን። ትግላችን ደግሞ ከማንነትና ከረስት ከፍ ባላይ የኢትዮጵያ ኢትዮጵያን ቀይ መስመር ማስከበር ነው ሲሉ ተናግረዋል። በአማራ ክልል ሰሜን ጎጃም ዞን ሜጫ ወረዳ ሰኔ 13 2017 ዓ ም በአገዛዙ ወታደሮች የታፈኑት የክብረ ደናግላና አዳማርያም አበምኔት ቆሞ ሴኔታ በላይ በባህር ዳር ከተማ በሚገኘው ወታደራዊ ማዘዣ መኮድ ተወስደው መታሰራቸውን የኢትዮኒሴ መርጃ ምንጮች አረጋግጠዋል። መምህርና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቅ የኔታ ይባቤ በአገዛዙ ጦር አባላት ታፈኑ ከተባለበት ጊዜ ጀምሮ የት እንደተወሰዱ ሳይታወቅ የቆየ ሲሆን የኔታ አሁን ላይ በባህር ዳር መኮድ ታስረው እንደሚገኙ ነው የተሰማው። የኔታ ይባቤ ከትላንት በስቲያ የአገዛዙ መከላከያ ደንብ ልብስ የለበሱ አካላት ለጥያቄ ይፈልጋሉ በሚል ከገደሙበትና ከሚያስተዳድሩት ክብረ ድናግላና ዳማርያም ተይዘው መወሰዳቸውን መዘገባችን ታወ ሲሆን የኔታ ለጤና ችግር ተጋልጦ መድኃኒት እየወሰዱ እንደነበረና በወታደሮችም ተዋክበው ሲወሰዱ መድኃኒታቸውን እንዲይዙ እንዳልተፈቀድላቸው ተነግሯል። ከታፈኑበት ጊዜ ጀምሮም የዞኑ ሀገረ ስብከት አባላት፣ ተማሪዎቻቸው፣ የሀገር ሽማግሌዎችና የቤተክርስቲያን የቤተ ክርስቲያን ምዕመናን የኔታ ይባቤ ያሉበት ለማወቅ ወደ መራዊ ዱር ቤቴና ዳጊ ከተማም በተንቀሳቀሱበት ጊዜ ድብደባና እንግልት ደረሰባቸው መሆኖራቸው የኢትዮ ኒውስ የመረጃ ምንጮች ጨምረው ነግረውናል። በተያያዘም የዳጊና አፈሳ ከተማ ነዋሪዎች በሰሜን ጎጃም ሀገረ ስብከት የፈለገ ብርሃን ናዳ ቅድስተ ማርያም አንድነት ገዳምና የክብረ ደናግላን ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የኔ ታይባቢ በላይ እስርን በመቃወም የተቃውሞ ሰልፍ ማድረጋቸውም ተሰምቷል። አገዛዙ የኔ ታይባቢን ዘመነ ካሴ የነሳ ልጆ ስለሆነ ያለበትን ያውቃሉ ይንገሩን የሚል ጥያቄ እንዳቀረበላቸው ምንጮቻችን ዋቢ አድርገን መዘገባችን ይታወቃል። በሌላ በኩል በክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የታወቀው በጎጃም ሰሜን አቸፈር ወረዳ ሊበን ከተማ የፋኖ ኃይሎች በከፈቱት ውጊያ ከ15 በላይ ወታደሮች የሞትና የአካል ጉዳት ሲደርስባቸው፣ አንድ ወታደራዊ ተሽከርካሪ ደግሞ መውደሙ ታውቋል ታውቋል። ጥቃቱን ተከትሎ የአገዛዙ ጦር ዋርድያ ጥበቃ ላይ የነበረው አባላቱ ፋኖ መጥቶ እስኪያጠቃን ምን ትሰሩ ነበረ? ለፋኖ ተባብራቸዋል በሚል አራት ወታደሮችን ገድለዋል ሲሉ የአካባቢ የመረጃ ምንጮች ጨምረው ነግረውናል። በተመሳሳይ በትላንትናው ዕለት በሰሜን ሸዋ ዞን በአንጾኪያ ገምዛ ወረዳ ከንጋቱ 11 ሰዓት እስከ ምሽቱ አንድ ሰዓት የዘለቀ ውጊያ መደረጉ የፋኖ የመረጃ ምንጮች አስታውቀዋል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ድርሷል ነው ያሉት የመረጃ ምንጮቻችን። በሌላ በኩል አገዛዙ በጎጃም አዊዞን የተለያዩ ኃይል ከተሞች መንግስትን የሚደግፍ ጽንፈኛን የሚያወግዝ ሰልፍ ማድረጉን ሲገልጽ የፋኖ ኃይሎች በኩላቸው የአገዛዙን አስገድዳ ሰልፍ በትነናል ብለዋል። አገዛዙን ጅባራን ጨምሮ በተለያዩ ከተሞች ሰልፍ መደረጉን ሲገልጽ ፋኖ በኩሎ ህዝቡን አስገድዶ ሰልፍ ለማድረግ በሞከረው የአገዛዙ ኃይል ለእርምጃ ወሰጀ በትኛለሁ ብለዋል። በተለይም በአዲስ ቅዳም ከተማ ሰልፍ እንዲወጡ ህዝቡን በማስገድድ ላይ የነበሩ የአገዛዙ ጽጥታ አባላት ላይ እርምጃ በመውሰድ ሰልፉን በትናናል ሲል ነው አፋባ ጎጃም ሶስተኛ ክፍለ ጦር ኤፍሬም አጥናፉ ብርጌድ ያስታወቀው። አገዛዙ ወደ ቤተ ክርስቲያን የሚሄደውን ህዝብ በማስገደድ ሰፍ ለማስወጣት ከጠዋቱ 12 ሰዓት ጀምሮ ተንቀሳቅሶ ነበር ያለው አፋባም። ሆኖም ፋኖ ህዝቡን የሚያስገድድ አካላት ላይ እርምጃ መውሰድ አላማውን አክሽፏል ብሏ። በዚህ ህዝብን የማስገደድ ስምሪት ላይ የነበሩ የአገዛዝ ፖሊስና ሚኒሻ አባላት ወደ አድጓሚ ተራራ ሸሽተዋል ነው ያለው አፋባ ጎጃም ሶስተኛ ክፍለ ጦር። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ሹም አቶ አሸተ ደምለው ትግል ላይነን ትግላችን ደግሞ ከማንነትና ከርስት ከፍ ባለ የኢትዮጵያን ቀይ መስመር ማስከበር ነው ሲሉ ተናግረዋል። የብልጽግናው አመራር በይፋ የገጻቸው አማራዊ ማንነታችን ወንጀል ሆኖ ኢትዮጵያን መውደዳችን እንደ ኃጢአት ተቆጥሮብን ህዋት የበቀል ማወራረጃ አድርጎ ኑሯል ብለዋ፣ ከጭቆናን ለመውጣት አደረግነን ያሉትን ትግል የጸረ ቅኝ አገዛዝ ትግል ሲሉ ጠርተውታል። ዛሬ ትግል ላይ ነን ያሉት አቶ አሸተ ትግላችን ከማንነትና ከርስት ከፍ ባለ የኢትዮጵያ ቀይ መስመር ማስከበር ነው ሲሉ ጽፈዋል። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ ሰራዊታቸው የባህር በርን ጨምሮ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ድርሻውን እየተወጣ ነው ሲሉ የተናገሩ ጦርነትን በትንሽ ኪሳራ በድል የሚወጣ ሰራዊት እየተገነባ ነው ያሉት ብርሃኑ ጁላም ሰራዊታቸው ፈተናዎችን በጽናት በማለፍ አቅሙን እያስመሰከረ ኢትዮጵያን አሻግሯል ሲሉ ተደምጠዋል። የተባበሩት መንግስታት ድርጅት በትግራይ ያለው የፖለቲካ ግለት እየጨመረ መሆኑን ይፋ አድርጓል። በስዊዘርላንድ ጄኔቫ እየተካሄደ ባለው 59ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ የተመድ ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል የፖለቲካ ግለቱ አሁንም እየጨመረ ነው ሲሉ አስታውቀዋል። ኮሚሽነሩ የተኩስ አቁም ስምምነት እንዲረጋገጥ ሁሉም አካላት ትርጉም ያለው ምክክር እንዲያደርጉ ማሳስበዋል። በተጨማሪም የመንግስት ባለስልጣናት በሚቀጥለው አመት ከሚደረገው አገራዊ ምርጫ ቀድሞ አስፈላጊ የሆነውን ቤክ መዳር መስፋት እንዲያረጋግጡም ጠይቀዋል። ኮሚሽነሩ በተያያዘው ሳምንት በ59ኛው ጉባኤ ላይ ባደረጉት ንግግር በኢትዮጵያ በዘፈቀደ የሚደረግ እስር፣ ጋዜጠኞችና የሚዲያ ሰራተኞችን የማስፈራራት ተግባር እንዲቆምና ተገቢውን ህግ ሂደቶች ሊጠበቁ ይገባል ብለዋል። በጄኔቫ የሚገኘው ኢትዮጵያ የተመድ ቋሚ መልእክተኛ ጸጋብ ከበበው ባደረጉት ንግግር ደግሞ ኢትዮጵያ ለፍት ለሰላምና ለሰብአዊ መብት መጠበቅ ያልተቆጠበ ቁርጠኝነት አላት፣ ለዚህም የሚታይ ተቋማዊ ለውጥ እየተደረገ ነው ማለት ሲናገሩ ተደምጠዋል። በመንግስት የሚደረጉ የሪፎርም ሂደቶች ሀገሮች ለዲሞክራሲያችን ማዕከል የሆኑትን የመናገር ነጻነት፣ የመደራጀት መብት ለማጠናከር ይሰራል ብለዋል። ይሁን እንጂ መንግስት የመናገር ነጻነት በኃላፊነት መተግበሩና የህዝቡን ሰላም አደጋ ውስጥ ባልጣለ መንገድ መሆኑን ማረጋገጥ ግዴታ አለበት ይላሉ። መንግስት የፕሪቶሪያውን የተኩስ አቁም ስምምነት ለመፈጸም ቁርጠኛ ነው የሚሉት ቋሚ መልእክተኛው፣ የሽግግር ፍትህ ፖሊሲ አለም አቀፍ ስታንዳርዶች መሰረት በማድረግ በመፈጸም ላይ ባሳተፈ መንገድ ለመተግበር እየተንቀሳቀስን ነው ብለዋል። እኔ አምባሳደር እንደዚህ ይበሉ እንጂ አብዛኛው የሽግግር ፍትህን የሚደግፉ አካላትና የአውሮፓ ሀገራትና ተቋማት በጅ ቤታቸውን መልሰው ለማጤን እንደተገደሉ ሰምተዋል። የሽግግር ፍትህ ሂደቱ ሙሉ ለሙሉ የሚሳካ አይደለም፣ እውነተኛም አይደለም በሚል ማጤን መጀመራቸው መረጃዎች ያሳያሉ። የሀገሮች የሰብአዊ አያያዝ ሁኔታ በሚገመገምበት በዚህ የተመድ ሰብአዊ መብቶች 59ኛ ጉባኤ እንደ አውሮፓውያን አቆጣጠር ከሰኔ 16 ቀን 25 ጀምሮ እስከ ሐምሌ 9 ቀን 2025 ድረስ የሚካሄድ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን አገራዊ የሰብአዊ መብቶች አያያዝ የተመለከተ ሪፖርት ያቀርባል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት ግን በትግራይ ያለው አሁናዊ ፖለቲካ ግለት እየተስፋፋ መሆኑን የሚመለከታቸው አካላት በሙሉ ትኩረት ይስጡበት ማለት በመድረኩ ላይ ጥሪ ማቅረቡ ተሰምቷል። በአማራ ክልል ከሚገኙና እድሜያቸው ከአምስት ዓመታት ከሆኑ ህጻናት መካከል አርባ ከመቶ ያህሉ ለመቀንጨር ችግር ተጋልጧል ተባለ። ችግሩ በአሁኑ ሰዓት ደግሞ እየሰፋ ነው የተባለው በአማራ ክልል ባለፉት ዓመታት በተከሰተው ግጭት፣ መፈናቀልና የዝናብ እጥረት ምክንያት እድሜያቸው ከአምስት ዓመት በታች ከሆኑ ህጻናት መካከል አርባ ከመቶ ያህሉ ለመቀንጨር ችግር መጋለጣቸውን የክልሉ ጤና ቢሮ ነው ወቁልኝ የሚለው። ቢሮው የስርዓተ ምግብ የፕሮግራም አስተባባሪ ስሜነ ወርቁ በተለይም የምስራቅና ምዕራብ አማራ አካባቢዎች የሚገኙ ህጻናት ከፍተኛ ችግር ውስጥ ይገኛሉ ሲሉ ተናግረዋል። ችግሩን ለማቃል ከአጋር ድርጅቶች ጋር በመሆን ከእርግዝና ክትትል ጀምሮ እናቶችና ህጻናትን የተመጣጠነ ምግብ እንዲሁም የሕክምና ክትትል ሊደረግ እንደነበር አስታውሰው በአንዳንድ አካባቢዎች ላይ ባለው የጸጥታ ችግር ምክንያት እርዳታው እየቀነሰ ነው ብለዋል። የክልሉ የስርዓትን የስርዓት ምግብና የፕሮግራም አስተባባሪ አክለው እንደተናገሩት ከሆነ ወላጆች ውስጥ ለመቀንጨር ያላቸው ግንዛቤ አነስተኛ መሆኑ ችግሩን ካባባዙ ሰዎች መካከል አንዱ ነው ባይ ናቸው። ለክልሉ የሚመደበው የጤና በጀት አነስተኛ ነው የሚሉት ኃላፊው በግጭት ምክንያት ጥቂት የማይባሉ የጤና ተቋማት ላይ ጉዳት መድረሱ ደግሞም በፍጥነት የማስተካከያ እርምጃ መውሰድ አለመቻሉ አንድ ችግር ነው ይላሉ። አገዛዙ በአማራ ክልል ሁሆኔ ብሎ ጦርነት ካወጀ በኋላ የፋኖ ኃይሎች በያዟቸው አካባቢዎች የህጻናት ምግብ፣ መድኃኒትንና ሌሎች አጠቃላይ የተቋማት እንቅስቃሴዎችን በሙሉ በማገድ በረሃብ የሚቀጣቸው ዜጎች በዝተዋል። በተለያዩ አካባቢዎች ባንኮችን በመዝጋት የምግብ አገልግሎትን በመከልከል እርዳታዎች እንዳይገቡ በማድረግ በተለያዩ አቅሞች ላይ ያሉ እናቶችን፣ ህጻናትና ሴቶችን እንዲበደ ያደርገው አገዛዙ መሆኑ ከዚህ በፊት ማጋለጣችን ይታወሳል።

የእስራኤል ጦር የአሜሪካን ጥቃት በኢራን የኒውክለር ተቋም ላይ ያረሰውን ጉድመት እየገመገምኩ ነው አለ። መጪዎቹ ቀናት ፈታኝ ሊሆኑ ይችላሉ ያሉት ደግሞ የእስራኤል ፕሬዚዳንት ናቸው። ከአሜሪካ ጥቃት በኋላ የድርድር ሀሳቦች አሁንም እየተሸራሸሩ ቀጥለዋል። የዩኬ ጠቅላይ ሚኒስትር ኢራን ወደ ድርድር ጠረጴዛ መመለስ አለባት ሲሉ የኢራን አቻቸው በኩላቸው እንዴት ወደ ድርድር ጠረጴዛ እንመለሳለን ቀድሞውን ስመቸተው ነው በማለት መልሰዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክለር ተቋማት ላይ ቦምብ ድብደባ ፈጸሙ ከተናገሩ በኋላ በርካቶቹ እንደገና መነጋገሪያ የሆነው ጉዳይ ሆኗል። ፕሬዝዳንቱ ለመካከለኛው ምስር ግጭት የሁለት ሳምንት ጊዜ ሰጥተው የነበረ ቢሆንም ይህንን በተናገሩ በሁለተኛው ቀን ግን ጥቃት ሲፈጽሙ ታይተዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል ይላል ቢቢሲ። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞም በጣም አደገኛው ነበር ብለዋል። ፕሬዚዳንቱ በዚህ ንግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ዓላማዎቻችን በፍጥነትና በክህሎት እንሄዳለን ሲሉም ዝተዋል። ዛሬ አሜሪካ ጥቃት ከፈጸመበች ባቸው የኒውክሊየር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል ይላል ቢቢሲ። በተቋሙ ላይ ስለደረሰው ጉዳት እስካሁን ድረስ የታወቀ ነገር ባይኖርም በርካቶ ተጠቅጧል ሲሉ ኢራን ግን አልተጠቀሙ እቃዎችን ማስቀድም ያውጥቻሉ ባይናትም የእስራኤል መከላከያ ኃይል ቃል አቀባይ የአሜሪካን ጥቃት በኢራን የኒውክሊየር ተቋማት ላይ እያረሰውን ጉድመት እየገመገምነው ነው ብሏል። ኢራን የበለጸገ ዩራኒየም ከአሜሪካ ጥቃት በፊት ከኒውክሊየር ተቋማት እንዲወጣ ተደርጓል ስትልም ያስተባበለች። ወይም የማስተባበያ እውነትነት ለመወሰን በጣም ገና ነው ብለዋል። ቃል አቀባዩ ኤፊ ዴፍሪም በፎርዶ የኒውክለር ተቋም ላይ የደረሰውን የጉዳት መጠን እየመረመሩ መሆኑን አስረድተዋል። ፎርዶ የኢራን የማብልጸጊያ ማዕከል ራቅ ባለ ተራራማ ስፍራ ተሸሽጎ የሚገኝ ተቋም ነው። ዴፍሪ እስራኤል የጥቃት ኢላማ አስፍታ ሰላማዊ ዜጎች የሚኖርባቸው አካባቢዎችን ታጠቃ እንደሆነ ተጠይቀው በደፈናው ኢላማዎችን እየለየን እቅድ አለን እና እነዚህን ኢላማዎች መምታታችን ይቀጥላል ብለዋል። መጪዎቹ ቀናት ታዲያ ፈታኝ ሊሆኑ ይችላሉ የሚሉት ደግሞ ሌላኛው የእስራኤል ባለስልጣንና የአገሪቱ ፕሬዚዳንት ናቸው። ዶናልድ ትራምፕ በኢራን ላይ የፈጸሙትን ጥቃት ታሪካዊ ነው ሲሉም አድንቀዋል። ፕሬዚዳንት ኢዛክ ሄርዞግ የትራምፕ ቃላት በአሜሪካና በእስራኤል መካከል ያለውን ጥልቅና የማይበገር ጥምረት ያሳዩም ናቸው ሲሉ አሞካሽተዋል። ነገር ግን ዘመቻው አላለቀም በማለት የትራምፕን ሀሳብ ተጋርተዋል። መጪዎቹ ቀን አስሱ ውስብስብና ፈታኝ ሊሆኑ ይችላሉ ማለት እስራኤላውያን የባለስልጣኖቻቸውን የህይወት አድመመሪያዎች እንዲ እንዲከተሉም አሳስበዋል። በአጠቃላይ በጦርነቱ ጉዳይ ላይ የሚሰጡ አስተያየቶች ከመላው ዓለም እና ከባለስልጣናት እንዲሁም ከተቋማት የቀጠሉ ሲሆን ድርድር ግን አሁንም አማራጭ እየቀረብ ነው ያለው። የዩኬ ጠቅላይ ሚኒስትር ኢራን ወደ ድርድር ጠረጴዛ እንድትመለስ ማለት በግልጽ ጥያቄ አቅርበዋል። የዩኬ ጠቅላይ ሚኒስትር ኬመር ስታርመር አሜሪካ የኢራን የኒኩሌር መርሃ ግብርን የደቀነውን ከባድ ስጋት ለመቀነስ እርምጃ ወስዳለች ማለት ያዳነቁ ሲሆን ድርድር ግን አሁንም ከፊታችን መኖር አለበት ይላሉ። ጠቅላይ ሚኒስትሩ በመግለጫቸው የኢራን የኒኩሌር መርሃ ብር ለዓለም አቀፍ ደህንነት ትልቅ ስጋት ነው። ኢራን የኒውክሊየር ጦር መሳሪያ እንድታበለጽግ በፍጹም አይፈቀድላትም። እናም አሜሪካ ያንን ስጋት ለመቀነስ እርምጃ ወስዳለች ማለት አስተጋብተዋል። በመካከለኛው ምስራቅ ያለውን ሁኔታ ተለዋዋጭ በመሆኑ ለአካባቢ መረጋጋት ቅድሚያ የሚሰጠው ጉዳይ ነው። ኢራን ወደ ድርድር ጠረጴዛ እንድትመለስና ይህን ቀውስ ለማስወገድ ዲፕሎማሲያዊ መፍትሄ እንድንፈልግ እንጠይቃለን ሲሉ የተናገሩትም። አሜሪካ በኢራን የኒውክሊየር ተቋማት ላይ በፈጸመችው ጥቃት ዩናይትድ ኪንግደም ተሳትፎ አለማድረጓን ደግሞ ቢቢሲ ያገኛቸው መረጃዎች ነግረውኛል ብሎት

ዘግቧል። ጠቅላይ ሚኒስትር ስታርመር ጥቃቱ ከመፈጸሙ አስቀድሞ እንዲያውቁ መደረጉ ምንጮች ለዩቢሲ ገልጸውለታል። የኢራን የውጭ ጉዳይ ሚኒስቴር ግን እንዴት ወደ ድርድር ጠረጴዛ እንመለሳለን ቀድሞንስ መቸተው ነው ሲሉ መልሰዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቼ ባለፉ ሳምንት ላይ እስራኤልና አሜሪካ የዲፕሎማሲ አማራጭን ለማፍረስ እንደወሰኑ ተናግረው ነበር። ሚኒስትሩ በኤክስ ገጻቸው ባሰፈሩ ጽሁፍ ባለፉ ሳምንት ከአሜሪካ ጋር ድርድር በተካሄደበት ወቅት እስራኤል ዲፕሎማሲን ለማፍረስ ወስናለች ይላሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራንጊቺ ባለፈው ሳምንት እስራኤልም ሆነ አሜሪካ ዲፕሎማሲን ለመፍረስ እንደወሰኑ ተናግረዋል። ከአውሮፓ ባለስልጣናት ጋር በተደረገ ውይይት ወቅትም ተመሳይ ነገር እንደተከሰተ የተናገሩት ሚኒስትሩም ነገር ግን አሜሪካንን ዲፕሎማሲ ለማፍረስ ወሰነችው ማለት አሜሪካን ከሷ ምን አይነት ድምዳሜ ላይ ትደርሳለች ሲሉም ጠይቀዋል። አራንጊቺ አክለውም እንደ ብሪታንያና ለአውሮፓ ህብረት ከፍተኛ ተወካዮች አመለካከት ወደ ውይይቱም ጠረጴዛ መመለስ ያለባት ኢራን ናት። ግን ኢራን እንኳን ድርድሩን ማፍረስ ቀርቶ ጭራሽኑ ጥላ ወደአንዳ ወዳል አልወጣችው ነገር እንዴት መመለስ ትችላለች? በማለት እዛዋለን ሲሉ መልሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ኢራን ወደ ድርድር ጠረጴዛ እንድትመለስ ጥሪ ባቀረበት ወቅት የአገርት የውጭ ጉዳይ ሚኒስትር ኢራን እንድትረጋጋ አሳስቦም ነበር። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪም አስቸኳይ ስብሰባውን ዛሬ ያካሄዳል መባሉ ተሰምቷል። የዓለም አቀፉ የአቶሚክ ኤነርጂ በነገው እለት በዛሬ ሁለት አስቸኳይ ስብሰባው እንደሚያካሄድ የመንግስታቱ ድርጅት የኒውክሌር ተቆጣጣሪ ኃላፊዎች አስታውቋል። ይህ በእንዲህ እንዳለ የኢራን የኒውክሌር ኃላፊ መሀመድ ኤስላም ቴህራን በአሜሪካ ጥቃት ላይ ምርመራ እንዲደረግ እንደምትፈልግና ተቆጣጣሪው አካል የአሜሪካን እርምጃ እንዲያወግዝ ማሳሰባቸውን የኢራን መገናኛ ብዙሃን ዘግቧል። ቀደም ሲል ተቆጣጣሪ ኤጀንሲው አሜሪካ በኢራን ሶስት የኒውክሌር ተቋማት ከመታች በኋላ የጨረር መጠን መጨመር እንደሌለ አረጋግጫሉ ማለቱ ተሰምቶ ነበር። የተወዳችን፣ የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው።